ቱርካን አጠገባ ያለፉት ዓመታቶች ሶመር ሳይኖር ቀርቶ ከጎና ሆኖ በጣም ብዙ ሲያግዛት በጣም ብዙ ሲያደረግላት የነበረውን ካርታል አሁን ወደ አውሬነት ለውጠዋለች። ካርታል ከዚህ በኋላ ለሶመርም ለቱርካንም በጭራሽ የማይተኛ ሰው ሆኗል። ሁለቱ አንድ ላይ ሆነው በጭራሽ አይታሰብም። ዛሬ ለሶመር ስትል ቱርካን ሶመር ላይ ክስ መስረታበት እንድታስተዳርገዋለች። ሶመር ታስሯል። ከበድ ያለ ስር ይጠብቀዋል። ከሶስት እስከ አራት ዓመት የሚቆጠር ቅጣት ይጠበቅበታል። በአንድ በኩል ካርታል ይሄ የማየውን ከሆነ ከሶመር ጋር እንደሚጨራ አስጠንቅቋታል አሁን ቱርካንን በዚህ ማል ሁሉም ጥልት አርጓት ሊሞት ነው በተለይ ደግሞ ዴፍኒን ካርታልን እንደ አባቷ አርጋ መቀበሏና እንደ አባቷ አርጋ መውደዷ ነገሩን የበለጠ ውስብስብ ያደርገዋል ካርታል ባሻው መንገድ ባሻው ቀን እየመጣ ዴፍኒንን ይወስዳታል አሁንም ወስዷታል እነ ዶኑሽን አመጣታሉ ብሎ ቃልን ገብቶም ነገር ግን ቃል በገባው መሰረት አላመጣትም ዴፍኒን ተኝታለች ወደ ቤት ወስዷታል አሁን ቱርካን እያበደች ነው ልጇን ደሞ ሌላ ጣጣ ውስጥ እንዳትገባ ለማምጣት እየለች ነው ከአባቷ ጋር በአንድ በኩል ነሩቻን ተጨንቀዋል ያላቸውን ኃይል በሙሉ አሰባስበው ካሉንም ቱርካንን አስፈራርተውም ቢሆን ሶመርን ከስር ለማስለቀቅ ጥረት እያደረጉ ናቸው። ጠበቃቸው አሁን ቢሮ መጥተዋል። ከሩቻል ከኦዛር ጋር እያወራ ነበረ። ምንም የተሻለ ነገር የለም ምንድነው የምናደርገው? ይባባላሉ። ክሱን እንድታነሳም የቻልነውን ነገር እናረግ ይባባላሉ። በአንድ በኩል እዚህ ጋር ደግሞ የሚያስደስት ነገር እየሰሙ ናቸው። ይህም ቱርካን ካርታልን ለመፍታት የሚያስችላትን ወረቀት እንዳስገባች እየሰሙ ነበረ። ይህ ለእነሱ አንድ ራሱን የቻለ እፎይታ ነው። አሁን ተረጋግተው እያወሩ ነበረም። ዳሬ ደግሞ ጨንቆ ጨንቋታል ዳሪያ ጨንቋታል ልጆቹ እየተጫወቱ ናቸው ተረጋጉ ትላቸዋለች የእሷ ልጅ ኤፌ እንዲሁም ኪራዚ ትጮቱ ነበረ ድንገት ሙስጣፋ መጣ እኔ ምልህ ወንድም ሶመር እንዴት ነው እህቴን እንደዛ አግቶ አስጨንቆ መስዳት ከዛም አንድ ቤት ውስጥ ቆልፎባት ለቀናት ያህል ምን ማለት ነው ስትለው በግደ እኔ እኔ ኮግራኮ ነው መገበኛ አንቺ ደግሞ እንዴ ሶመር ቱርካንን እንዴት እንደሚያፈቅራት እያወቅሽ እንዴት እንደዚህ ያደርጋል ይላታል ቢሆንም ቢሆንም እንዴት ያስገድዳታል እኔ በጨራሽ እህቴን እንደዚህ አይነት ነገር እንዲደረግባት አልፈቅድም ስትል ነበረ ዳሪያ ስሜት ሰቶኝ እኔ ምን አልኩኝ ምን አልኩኝ እያል ነበር ምንም ሆነ ምንም ግን መቀጣት አለበት ስትል ነበር እንዴ ምን እያልሽንለሹ ዳርያ እንዴ ሶመርኔ ነው እስር ቤት የሚገባው ሲል ነበረ። አዎ እስር ቤት መግባት አለበት እህቴ መርስ መርሳት አለበት በቃ። ሁለቱ አንድ ላይ ሆነም በዚህም አለ በዚያ የኔ እህት ካርታልን አግብታለች በማለት ተናገረች። አንቺ ከምት ጀምሮ የኮርባን ቤተሰብ ጠላት ሆንሹ? ይላታለ ተርተ ጀመረ ደግሞ ጀመረ እያለችው ነበረ። እሱ ግራ ገብቶት ያስባል። በሌላ በኩል ቱርካን ቤቷ ደረሰች። ከዛ በኋላ ሳደቅ ከመኪና ወረደ። ቱርካን በቀን እኔ እዚህ እጠብቅሻለሁ ሲል ነበረ። አይ አባዬ አንተ ሄድ አንተ ሄድ ካርታልን እንደምታስብ አይነት መጥፎ ሰው አለምሽ በመነጋገር ያምራል። ችግር የለም አለችው። እሻላትና መኪናው ስገባ ነገር ግን አላመነም። መኪ ወደኋላ ወደ ኋላ አስጠጋና ከዛም በኋላ ቁጭ ብሎ ማሰብ ጀመረም። እየተጠባበቀ ነው የሆነ ነገር እስኪፈጠር። እሷ ደግሞ ፈጥና ወደ ልጇ ክፍል እየገባች ዴፍኒን ተኝታ ነበረ። አጠገቧ ተቀመጠች። ይህን ልጅ አለው እሺ አለው እኔ መቼም አልተውሽም እያለች ነበረ። ዴፍኒን ተኝታለች። ድንገት ካርታ አልመጣም። ዴፍኒን አብራይ ነበረች። ከዛ ድንገት እንቅልፍ ወሰዳት። መኪና ውስጥ ከኔጋ ሆና የስክሬን መብላት ፈልጋ ነበረ፣ ወሰድኳት። ከዛ ቶሎ እንቅልፍ ወሰዳት። ወደ ቤቱ ውሰደኝ እያለችኝ ስለነበረ እዚህ ያመጣት ያ ስትነቃ ደስ እንዲላት። አባዬ ወደ ቤቱ ውሰደኝ ስትለኝ ነበረ። እኔም የምትለኝን ነገር መስማት ነበረ ነበረብኝ መኝታ ክፍሏና አሻንጉሊቶቿ ናፍቋት ነበር ማለት ነው ይላታል። ቱርካን ዞር እያለች ታየዋለች። መጥቼ እዚህ ማስተኛ ነበረብኝ እሷን ሲል ነበረም። ካርታል ይህን አላትና ሊወጣ ነው። ከዛ ቱርካን መጣች። ካርታል ይሆን አይደለ በቃ እያለችው ነበረም። ሌላ ምን አለ ይላታል። ተያይዘው እየወጡ ነበረም። ይኸውልሽ እኔ እንግዲህ እነግርሻለሁ። ይሄ ብቻ አይደለም፣ ስለ ዴፍኒን መነጋገር ያለብን ነገር አለ። ስለ ዴፍኒን በተመለከተ እንግዲህ ማድረግ ያለብኝን ነገር ገና አላረኩም ይላታል። ደነገጠች። ምን ምን ምን ምን ምን ማለት ነው? ልጅሽን ኦስ ድብሻ አለው እያል ባል ሆነ እንደዚያ ነው እንደ ምትለው አለችው፣ እየቀረበችው። ቱርካን ማድረግ ካለብኝ አድረገዋለሁ ይላታል። ተናደደች። ይህን ማድረግ አትችልም፣ የራሴ ልጅ ኮና ትሰትለ ነበረ። እንግዲህ ከዚህ በኋላ ምንም ነገር አልፈራም፣ ምንም ነገር አልፈራም። ቱርካን አክብረሽ፣ ወድጅሽ፣ አፍቀረሽ እስካሁን ድረስ ለአንቺ ያልሆንኩት ነገር የለም። አንቺ ግን እኔ እንጃ፣ ይሄ አይገባሽም፣ ግራ ገባኝ እኮ ይላታል። መጀመሪያ በሶመራ አስፈራራኝ አሁን ደግሞ በልጄ ምን እንዳደርግ ነው የምትፈልገው? አለችው አጮሂ አጮሂ ልጅቷ ተኝታለች። ምንድን ነው የምትይው? ቀስ በለሽ መናገራችን። ምንዴ በነገራችን ላይ ፈጠኝ ክስ ያለመሰረትኩት ምናልባት የተሻለ ነገር ታረጊያለሽ ብዬ ነበረ። አዎ እንደ ባልና እንደ ሚስት እናወራለን ብዬ ነበረ። ነገር ግን የሚገርም ነው። እኔን እንደ ባል ወደሽኝ አታቂም። እሺ እዚህ ጋር በመካከላችን ያለው ጠረጣሪ ነው፣ አለማተማመን ነው። ቱርካን ምን ታስቢያለሽ? ይሄ ነገር የበዛ አልመሰለሽም? እኔ ዴፍኒን ገና ከመወለዷ እንደ ልጄ ነበር ያቀፍኳት። እያንዳንዱ ነገር አጠገቦኝ ስከታተል ነበረ። ዳዴ ስትል ገና ከሕፃንነቷ ጀምሮ አይኗን ስትከፍት አባዬ ብላ ስጠራ የነበረ። አንቺስ ምንድን ያደረግሽው አንቺ? አሁንም ተስፋሽ ሶመር ነበረ። ምን የተአምረኝ ነገር ነው እያለ ይደነቃል ይገረማል። ከዛም በኋላ እሷ ካርታ ለባክ እንድዛት በትትሎ ነበረ። እኔ ያደረኩልሽ ነገር ለአንቺ በቂ ሳይሆን ቀርቶ ነው እንዴ ወይስ ምንድን ነው እያላን ነበረ። ቱርካን ያደረገችው ነገር ይህ እንደማይገባው ይናገራል። ቱርካን ተቀምጣ ማልቀስ ጀመረች። ይኸውልሽ፣ ለማንኛውም ነገሮችን በንግግርና በመስማማት መፍታት አለብን። እኔ ከዚህ በኋላ እዚህ ቤት አብረሽ አልኖርም። እሺ እንኳን ደሳለሽ። እና የሶመርን ክስ በተመለከተ ክሱን አነሳለሁ ብለሽ አስቢና፣ ከባድ ነገር ይሆናል። ሲጀመር ሶመር ሲታሰር ና ሲፈረድበት ነው እኔ የምፈታሽ። አለበዛ የታሰበ አላት። ደነገጠች፣ ተናዳ ያየችው ነበረ። ለዚችማ መቀጣት አለበሽ ብሏት እየወጣ ነበረ። እሱ ከወጣ በኋላ አምርራ አለቀሰች። ካርታል ከቤት እየወጣ ነው፣ ሻንጣውን እየጎተተ ሳድቅ መኪና ውስጥ ተቀምጦ ነበር። ይህን ይመለከታል። ገረመው። እሱ ሻንጣዎቹን እየከተተ መኪና ውስጥ እያስገባ ወዲያው ይሄዳል። ሩቻል በአንድ በኩል ኪራዝን እንቅልፍ እያስተኛቻ ነበር። አሁን ተኝ ተኝሽ ችግር የለ እያልቻ ነበረ። አባዬ አይመጣም ትላታለች። ይመጣል ስትላን ነበር ሩቻል። አሁን ስነቃ ጠዋት ሊያገኘዋለሁ አባዬን ስትላ፣ ሊመጣም ላይመጣም ይችላል ስራ ኮ ሂዶ ነው ስትላን ነበረ። ኪራዝ ግን አኩርፋለች ፈርታለችም። ከዛ አሁን ሩቻል ልብሷን ለባብሳቂ ሀይራ ልትወጣ ነበረ። ሩቻል በማትየት ነው እያለው ዘር ይጠይቃታል። ምን ላድርክ፣ እች ልጅ እኮ ያለ አባት ልትቀር ነው ያለ አባት መትቀር በማ ምክንያት ነው? በዛ ቱርካን በምትባል አረመኔ። ያለ እናትም የቀረችው በዛ ቱርካን በምትባል አረመኔ። የሆነ ነገር ማድረግ አለብኝ። ሄጄ ላስፈራራት፣ ልስደባት እስኪ ሙሉ ጭል አርጋት ፈርታ ክሱ እንድታነሳ ስትኖ ነበር። ተረጋጊ፣ ተረጋጊ ሆነ ደሽ በማታ ነገሮችን በማጋጋል ምንም የሚፈታ ነገር የለም እባክሽ እያለ በግድ አረጋጋት። ይዟት ወደ ውስጥ እየገባ ነበረ። ከዛ ቡና ሊጠጡ ወደ ውጭ ወጡ። ድንገት ዳሪ ያመጣች። ምን ነው በሰላም ነው ይሏታል። አይ አየር ልቀበል ነበር የመጣሁት አለቻቸው። እንድትቀመጥ ጋብዟት ተቀመጠች። ከዛም በኋላ ያው እንግዲህ የወንድሜ ሶመሩነታ በጣም ከባድ ነው። የሆነውን ነገር ሰምቻለሁ ትላለች ። አዎ ከባድ ነው። አይ እህትሽ ራሱ በጣም ከባድ ሰው ሆናለች። ዳርያ እህትሽ እዚህ ጋር እንግዲህ ክሱ ማታነሳ ከሆነ ሶመር ወንድምሽ እስር ቤት ይገባል እያሏን ነበረ። አይ ኪራዝ ነ ያት እስኪ ኪራዝ አታሳዝንም? አባዬ አባዬ እያለች እስከ ማታ ድረስ አሁን በግድ ነው እንቅልፍ ራሱ ይስራት ሬ ኔ ባና ሊሆን ይችላል ትላለች። በጣም አዝናለሁ። እንግዲህ ሶመር ራሱ እንደዚህ ነገር ማድረግ የለበትም ነበረ። ምን ማለት ነው? በግድ የታሷ መውሰድ ማለት ትላለች ዳርያ። አይ በግድ እኮ አደለም እኮ፣ በግድ አደለም፣ የሆን ነገር ይኖራል ስለሚፋቀሩ ነው ስትራ ነበረ። ነገር ግን ዳርያ በዚህ አላምንም እያለች ነው። አንቺና ዶኖሽ ምናልባት ቱርካንጋ ሄዳ ሄዳችሁ ልታሳምነት ትሞክሩ ጥሩ ይመስለኛል። አዎ ሂዱ እስኪ ሂዱና የሆን ነገር በሏት እያለ ሮቻለም ተጨመረች። አዎ ሂዱና አሳምኗት ስትል ነበረ ዳርያ። እሺ ብላ ባትቀበለውም ነገር ግን ግፊቱ ከባድ ስለነበረ ከተቀመጠችበት ተነስታ እይድች ነበረ ሚኔ። በሌላ በኩል ከሆስፒታል ወታለች፣ ግን አጠገባ ማንም የለም። ጓደኛም ቤተሰብም የላትም። የመጣችው ወደ እናቷ ቤት ነው። በር አንኳኳች። በር ስታንኳኳ በሩ ተከፈተ። የከፈተችው እናቷ ናት። እማዬ፣ መጥቻለሁ፣ መጥቻለሁ ስላት ነበረ። ከየት ነው የመጣችው ትላታለች እናቷ። እማዬ፣ መጥቻለሁ፣ ደህና ነኝ፣ አምልጫ አይደለም፣ እውነት አምልጫ አይደለም፣ ተመልከች ዶክተሮቹ ነጻነሽ ብሎኛል፣ ጤነኛነሽ ብሎኛል፣ ይሄው ዩ ዩ ሰርተፊኬቱን እዩ ብላ ዘቅ ብላ ከቦርሳው ውስጥ እየወጣች እናቷ በሩ ፊቷ ላይ ዘጋቸው። ከዛ ሚኔ እማዬ፣ እማዬ እባክሽ አታስገብኝም ስትራ ነበር። እናቷ ደግሞ አላስገባሽ ሚኔ፣ ከዚህ ሂጂ። መጀመሪያም ሄደሻል፣ መጀመሪያም የማይረባ ነገር ውስጥ ገብተሻል፣ ችግር ውስጥ ገብተሻል። አሁን መተሽ ሰላማችን አትረብሽ፣ አትበጥብጭን፣ ሂጂ በቃ ትራታለች። እማዬን እኮ ማንም የለኝም፣ ግን እባክሽ ጀርባሽን አትዝጭኝ እባክሽ፣ የት ልጅሽ እያለቻ ነበረ። እማያት ብኝ ሂጂ ከዚህ የልጆችን ሰላም እንድትረብሽ አልፈልገም አለቻት። ሚኔ እያለቀሰች ሻንጧን ይዛ ከቤቱ እየራቀች ያየች በሌላ በኩል ሶመር አስፈሪ ሕልም እያየ ነው። ቱርካን በድንገት ፊት ለፊቱ እየመጣች ነው። እዛው እስር ቤት እንዳለ እጇ ምሷን ብትሆን በካቴና ታስሯል። ቱርካን ቱርካን፣ ምን እያረግሽ ነው ይላታል ሶመር ሶመር አንተም ይቅር አትለኝም። እኔም ከዚህ እስር ቤት እንድትወጣ አላረግህም። ይቅር ካላልከኝ ከዚህ እንድትወጣ አላረግም። በቃ ስለዚህ አብሬ ይታሰራለሁ አለችው። እዚ ትታሰር እዚህ አብረሽ ልቆ የአላጣ የአንተን ሊና ታሳሪ ይሆናለሁ እያለችው ነበር። ቱርካን ይቅር አለልሽም። እስረኛ እንደሽ ትቀሪያለሽ። እንዲ ያዩሽ ትሰቃያለሽ። እዚ አብረ እንሆናለን። መቼም ይቅር አለልሽም እያለት እስር ቤት ተኝቶ መቼም ይቅር አለልሽም ብሎ እየቃዠ ነበረም ቱርካን ብትሆን የሶመር ነገር ጨንቋታል ከልጇ አጠገብ ናት። ካርታል በቀጥታ መጠጡ ሊጠጣ ወደ አንድ ቤት መጥተዋል። ቪጋን አጠገቡ ናት። ካርታል ብዙ ነገር እኮ በህይወት እኮ አሳልፈዋል እኮ እንደ አንተ ጠንካራ ነህ እባክህ ጠንከር በል እያለችን እሱ እየጠጣ ብዙ ነገር ያማርራል። ውይ ቱርከን ቱርከን በህይወትን የቀለደችው በህይወት የቀለዳብኛለች ብሎ ተናደደ። ካርታል ተረጋጋ እያለችው ነበረ። በተለይ ደግሞ ቀለበቷን በሶመር ምክንያት አውልቃ ከዛ መልሳ እያጠለቀች ከዚህ በኋላ መቼም አላወርቀውም ስትለው ደስ ብሎት ሲመለከታት ነበረ። አሁን ውሸቷን እንደሆነ እያስመሰለች እንዳለም እያሰበ እጁ ላይ የነበረውን ብርጭቆ ጭፍልቅ አድርጎ ሰባበረው። እጁ ደም በደም ሆነ። እንዲህ ካርታል ምን እያረክ ነው ያለው ትሏለች። እሱ ግን ትቷት እየወጣ ነበረ። ቪቃን ትከተሏለች። ነገር ግን እሱ ቀድሞ መኪና ውስጥ ገባ ይሄዳል። መኪናውን በፍጥነት እያሽከረከረ ድንገት ሊጋጭሉ ነበረ። ድንገት የዲፍኒን ምስል መጣበት ፊቱ አባይ እያለችው መኪኑን አቆመው። እያለቀሰ ነበረ። በጣም ተማሯል። ጠዋት ቱርካን ወደ ኪችን እየመጣች ነው፣ እየጠጣች ዴፍኒናውንም ቢሆን ተኝታለች። አይላ አንዳንድ ስራዎችን እየሰራችው ነበረ። ዳሪያና ዶኖሽ ወደ በሯ እየቀረቡ ድንገት አባታቸው መኪና ውስጥ ተኝቶ አዩት። ከመኪና ወጣ ወደ እነሱ ቀረበ። ዶኖሽ ልገቢ ነው ውስጥ በቃ ግቢሽ ብሎ ሊሄድ ነበረ፣ ሊሄድ አለና ዳሪያ አሁንም አይኑን ለማየት ፈርታ ነበረ። ዞራ አለና መልሶ ተመለከታት። ዳሪያ እያላት ሊያቅፋት እጁን ዘረጋ። ከዛ እሷ ደስ ብሏት እየቀረበች አቀፈችው። አባይ ይቅር ብለኛል አለችው። ምንም ብታጠፉ ምንም ሁልጊዜ ከጎናችሁ ለኝ ብሎ እያቀፋቸው ነበረ። ከዛ በቃ ግቡ ብሏቸው ሄ ሁለቱም በቀጥታ ወደ ውስጥ እየገቡ ናቸው። ቱርካን በሩን እየከፈተች ናት። ወደ ውስጥ አስገባቻቸው። ሳድቅ ወዲያው እየሄደ ነበረ። ዳርያና ዱኑሽ እንዲቀመጡ እየጠየቀቻቸው ነው። ተቀመጡ። ከዛ ጥቂት አብረው እየወሩ ነበረ። ቆይ ምን ልታረጊ ነው እያሏን ነበረ። እንጃ ግራ ገብቶኛል፣ ግራ ገብቶኛል። እንግዲህ ሩቻንም ብትሆን ያው ክሱን እንዳነሳ ነግራኛለች፣ ግን ነገሩ እንደሚያስቡት ቀላል አይደለም እያለች ምን ያህል ካርታል እንዳስፈራራት ነገረቻቸው። ደነገጡ። እንዴት ካርታል እንደዚህ ያረግሻል እያሉ እየጠየቋን ነበረ። ከዛ ወደ ሌላ ቦታ ደግሞ ሄደው ሊቀመጡ ናቸው። ሶመር በሌላ በኩል ወደ አቃቤ ህግ ቢሮ እየገባ ነው ያለው ነው ዛሬ የተደውሎ እየተነገሩ ነው መጣውኝ ይላል። ከዛ ኪራስ ጫፍጫፉ ይህን ስትሰማ አባዬ አይመጣም አባዬ ነው የሚያስሩት ስትል ነበረ። ሩቻን ሙስጠፋን ዝም በል እያለችው ነው። በግድ ነው እሷን እያረጋጉ የነበረው። በሌላ በኩል ቱርካንና ሶመር የት እንዳሉ የተናገረችው ሴቪላይ ናት። ሴቪላይ ለካርታ ነገረው። ካርታ ላይ ሁሉ ነገር ምስቅልቅል ፈጥሯል። አሁን ቢሮ መታለች። ሴቪላይ እንኳን ለመጣሽ እያላት ተቀመጠ። ገንዘብ እንዲከፍላት እየጠበቀች ነው። መጀመሪያም በገንዘብ ነበር የተስማሙት። ከዛም በኋላ ገንዘቡን ሰጣት። ሁሉም ነገር በተስማማ ነው መሰረት። ማቶ ካርታል አመሰግናለሁ። አንተ ጥሩ ሰሆነ ታውቃለህ። ከዚህ በፊት እኔና ቱርካን አብረን ሰርተ ሰርተን ነበረም እና ምናልባት ሌላም ተጨማሪ እርዳታ ከፈለክ አንተ ብቻ ከከፈልከኝ ላረገለ ዝግጁ ነኝ እያለችው። ከዛቻው በላል ተወጣ ነበረ ሴቪላይ ቆያ እንዴ እያላን ነበረ ቆመች። እሱም ወደ ሷ እየቀረበ ነበረም። ሴቪላይ ከዚህ ቀደም ከቱርካን ጋር እንደ ሰራሽ ነገርሽኝ ነበረ አይደል እንዴ? ይላታል። አዋው አልተሳሳትክም፣ ሰርቻለሁ አለችው። ደረቷን ነፍታ ነበር እየተናገረች የነበረው። ጥሩ እና ማለት ከዚህ በፊት በእርግጠኝነት እየሆነ የማትስማሙበት ነገር ተፈጥሮ ያውቃል ማለት ነው አላት። አዎ፣ እየሆነ የገንዘብ ችግር ነበረብን እንደ ውስጥ ገባንና እንደዛ ነገር ነው። በተለይ ደግሞ በዳሪያ ምክንያት ታቃለ በዳርያ ምክንያት ልጄ ህይወቱን እንዳጣ ምልህ በቃ የምን ህይወት ውስጥ እንደገባ አለችው። ኧረ ይላታል፣ ዝም ብሎ እያዳመጠን ነበረ። ስታማር ሰማት ሰማትና ነገር ግን በቀልን በተመለከተ አንቺን ብትሆኚ አተኝማ ማ እንደዚህ በቀላሉ ምክንያቱም እየዛለት እነዛን ፎቶች ለቱርካንናትና አባት የላክሽው አንቺ እንደሆንሽ አውቅያለሁ። በተለይ ደግሞ ቱርካን ያኔ እናቷን እየቀበረች አባቷ ኮማ ውስጥ ነበረ። እንደዛ ህይወታቸው ጨለማ በነበረበት ሳለይ ይህ ሁሉ ያንቺ ሚና ነበር አላት። ምን እያልክ እንዳለ አልገባኝም። ጊዜ ና ጨርስ፣ በቃ አለችው። ትተው ልትወጣ ነበር ሱ በሩን ዘጋባት። ሴቪላ፣ ሁሉ ነገር አውቅ ያለው በራሴ መንገድ አጣርቻለሁ እኔ ለመሸወድ እንዳሞክሪ እያለ አስፈራራት። ከዛ ወጣች። በጣም ነበር የፈራቸውም። ዳሪያ፣ ዶኑሽ እና ቱርካን ሆነም እያወሩ ናቸው። ድንገት ዴፍኒን መጣች አባዬ የታለ እያለች ነው። ቱርካን ደግሞ ካርታል አባትሽ አይደለም አጎትሽ ነው እያለች አልነበረም። በዚህ ምክንያት እየተጣሉ ናቸው። ዴፍኒን ጫማ ይናረግ ይወጣሉ አባዬን ፈለጋ እያለች የሴቴ ዶኖሽ እና ዳሪያ ግድማቸው ነበር የሚመለከቱት። ዶኖሽ እሷን ለማረጋጋት ብዙ እየጣረች ነው። ሳደቅ በሌላ በኩል መኪኑን የሆነ ባህር ዳርቻ አቆመ። አየር ሊቀበል እየጠጋ ወደ አንድ ጀልባ እየመጣ በድንገት የሆነ ሰው የተኛ ሰው እያየ ነበረ። ማኖ ብሎ ነካነካ ሲያደርገው ድንገት ሚኔን አገኛት። ሚኔ ተኝታ ነበረ። ሚኔ ጎዳና ላይ ወታለች። አንቺ እዚህ ምን እያርክሽ ነው? አላት። አይ ምሽቱን ነው እዚህ ነበር ያሳለፍኩት፣ ድንገት እንቅልፍ ጣለኝ አለች። ጥሩ ሚኔ ከሆስፒታል አመለትሽ እንዴ? ምን ማለት ነው ምን ማለት ነው እንዴ? አንቺ እንዴት እንደዚህ ደረጃ ላይ ደረስሽ? ይላታል። አልሃም ልጭ አደለም፣ ተለቅቄ ነው ጤነኛ ነሽ ብለውኝ። ነግሬን የማየ ቤት ሄድኩኝ። የማየ አላስገባሽ ስትለኝ እዚህ መጣኝ በማለት ነገረችው። ከዛ እነ ሩቻንም እነ ሶመርም እንደማይቀበሉ ነገረችው። ከዛ ትቷል ሄዳል አለና ዞር አለ። ሳድቅ ጠሩሶ ስለሆነ ቁርስ በልተሻሉ ብሎ እየጠይቃ ነው አልበለው አለችው እያለቀሰች። በቀታ ቁርስ ላይ ያበላት እየወሰዳ ነበረ። ሶመር በሌላ በኩል ወደ ችሎት ሊገባ ነው። ሩቻል በጣም ፈርታለች። ሶመር ከተፈረደበት የማይመለሱበት ጣጣ ውስጥ ነው የሚገቡት። በሌላ በኩል ኡዛይ ለዶኖች በተደጋጋሚ እየደወለላት ነው። ገና ሲያያት ነበር የአይን ፍቅር ከሷ የያዘው። አሁን እየደወለላት፣ በጭራሽ ስልኳ አይሰራም። የሆነ ስፖርት ላይ ነበረ የሆነ እንቅስቃሴ እያረገ፣ እናቱ ትታ ታዘበዋለች። የሆነ ሰው እያስከፋው እንዳለ ስልክ እየደወለች መስላ ዞር ብላ ትመለከተዋለች። ነገር ግን እሱ ተናዶ አሁንም ስልኩን ይወረውረዋል።